ክቡር አቶ ያበባል የአዲስ አበባ ከተማ ትራንስፖርት ቢሮ ኃላፊ፣ ክቡራን በየዘርፉ ያላችሁ ከፍተኛ የመንግስት አመራሮች፣ እንደዚሁም በዛሬ ዕለት ለሶስተኛ ዙር የብስክሌት ውድድር ለመሳተፍ እዚህ የተገኛችሁ እንግዶች እንኳን ደህና መጣችሁ ማለት እወዳለሁ። የአዲስ አበባ ባህል ኪነጥበብ እና ቱሪዝም ቢሮ በቱሪዝም ዘርፍ በርካታ ስራዎችን አቅዶ እየሰራ ያለበት ሁኔታ ነው ያለው። ከዚህ ውስጥም አንዱ የሆነው የስፖርት ቱሪዝምን ማበረታታት እና ማስፋፋት አንዱ ነው። በዛሬ ዕለትም በከተማችን ለሶስተኛ ዙር እየተደረገ ያለው የብስክሌት ውድድር እንደ መዲናችን በተለይ የስፖርት ቱሪዝምን ከማበረታታትና ከማስፋፋት አንፃር ትልቅ እና ጉልህ ሚና ስለሚያበረክት፣ ቢሯችን ይሄን ለመደገፍ ዛሬ እዚህ ተገኝቷል። ዛሬ ብቻ አይደለም፣ ወደፊትም ይህን ፌስቲቫል በቀጣይነት በየጊዜው በመደገፍ እንዲስፋፋ መላ የከተማ ህዝባችንም የዚህ ፕሮግራም ተሳታፊና ታዳሚ እንዲሆን ይሰራል ማለት ነው። እንግዲህ ሁላችሁም እንደምታውቁት የአዲስ አበባ ከተማ መስተዳደር ከቅርብ ዓመታት ወዲህ በርካታ በከተማችን የመሰረተ ልማቶችን እየሰራ ነው የሚገኘው። ከዚህ መሰረተ ልማቶች ደግሞ አንዱ የብስክሌት መንገድ ነው። ከዚህ በፊት በሀገራችን ባልተለመደ መልኩ የብስክሌት መንገድ ተሰርቶ በተለይ ደግሞ የአማራጭ የትራንስፖርት ዘርፍ እንዲኖረን ከማድረግ አንፃር ጉልህ ሚና እየተጫወተ ነው ያለው። ይህ ብቻ ሳይሆን በተለያየ የቱሪስት በከተማችን የሚገኙ ቱሪስቶች ይህን የትራንስፖርት አማራጭ ተጠቅመው ከተማችንን እንዲጎበኙ የቱሪዝም መዳረሻዎችን ወጥተው እንዲጎበኙ ከማድረግ አንፃር ጉልህ ሚና ስለሚኖረው ወደፊትም በቀጣይነት ይህን ስራ በመደገፍ የምንሰራ ነው የሚሆነው። ሁላችሁም እንደምታውቁት አዲስ አበባ በርካታ የቱሪስት መናኸሪያ ነች። እጅግ በጣም ብዙ ቁጥር ያለው ቱሪስት በየሆቴሉ ቁጭ ብሎ በየሆቴሉ ረዥም ሰዓት በየሆቴሉ በየኤርፖርቱ ረዥም ሰዓት እያሳለፈበት ያለበት ሁኔታ ነው ያለው። እንደዚህ አይነት የትራንስፖርት አማራጭን በማቅረብ ቱሪስት ወጥቶ የከተማችንን መዳረሻዎች እንዲጎበኝ የማድረግ ስራዎችን መስራት እጅግ በጣም ያስፈልጋል። ከዚህ አንጻር ከቱሪዝም ዘርፉም የምናገኘው ገቢ እንዲጨምር ጎላ አስተዋጽኦ አለው ማለት ነው። እንግዲህ ነፍ ፕሮሞሽን እና ኢቨንትስ ይህን የመሰለ ፕሮግራም ሀሳብ በማቅረብ የከተማችንን የስፖርት ቱሪዝም ለማበረታታት እና ለማጠንከር ከፍተኛ የሆነ አስተዋጽኦ እያበረከተን ያለው፣ በዚህ አጋጣሚ ነፍ ኢቨንትስ ኤንድ ፕሮሞሽን ላደረጋችሁት ነገር እጅግ እጅግ በጣም ምስጋና እያቀረብኩኝ፣ በቀጣይነትም እንደ ቢሮ አስፈላጊውን ድጋፍና ትብብር የምናደርግ መሆኑን እገልጻለሁ።